አሰላሙ አሌይኩም ወረህመቱላይ ወበረካቱ ውድ የንግስት ትዩ ቤተሰቦች እንደምን አላችሁ? እንኳን ለረመዳን ወር በሰላም አደረሳችሁ። እንዴት ናችሁ ውዶችዬ? ሰላም ነው? ተጠፋፋን፣ ጠፋውባችሁ። ትንሽ በራሴ አጃገብቼ ነው፣ አፉ በሉኝ። ዛሬ ደግሞ ያው ረመዳን አይደል? ካትሊስ እየሰራው ነው። ካትሊስ ግብቶችን እንትን ብዬ ነው። ይሄኛው ድንች ነው። ድንቹን እንደዚህ ቀቅዬ ፈጭቸዋለሁ። እዚህ ጋር ደግሞ እንቁላል ነው ያለው። እዚህ ጋር ቃሪያ አለ። እዚህ ጋር ደግሞ ዱቄት አለ። እዚህ ጋር ደግሞ ስጋ አለ። የተፈጨ ስጋ፣ ሽንኩርት አለ። የጥብስ ቅጠል አለ። እና በዚህ መልኩ ካትሊስ አሰራርን ታያላችሁ ብዬ ነው። ካትሊስ እንዴት እንደምሰራ ላሳያችሁ ብዬ ነው። ያው የእያንዳንዱ ሰው ሙያ ይለያየለ። እኔ ደግሞ በዚህ መልኩ ነው ካትሊስ የምሰራው። ልጆቼ አትክልት ይወዳሉ። ስጋውን እና አትክልቱን አንድ ላይ አድርጌ ነው የምሰራው፣ እና ይሄ ይመስላል። ተከታተሉኝ። ቅድሚያ እነዛን ሽንኩርቶቹ ምናምን እንትልበል እና ከዛ የሚቀጥለውን የምናይ ይሆናል። ዶች ጋለ መጥበሻ ነው። መጥበሻው ትንሽ ዘይት አድርጌበታለሁ፣ ግሏል። ትንሽ ዘይት ነው የምናረገው። ዘይቱም በፍላጎታችን ነው። አንዳንድ ሰው ዘይት መጥፈል ይወዳል። እኔ ደግሞ ዘይት ሲበዛ ካክሊት ላይ አድርግም። ብቻ አትክልቴ በዚህ መልኩ አፍ ያለው ካሮት እና ጥቅል ጎመን ይወዳሉ ልጆቼ። ይሄ ለብቻ እንደዚህ ይበስለዋል። ደስ ይመስላል። ከለሩ በጣም ነው የሚያምረው። የካሮቱ ከለር ወይም ወደ ኦሬንጅ ነገር እንትን ብሏል። በጣም ነው የሚያምረው። ለምን ውሃ ምናምን ካለው ለብቻ ሲጠበስ እንደዚህ እንትን ይላል። ምጥጥ ይላል። ጣሙን ደስ ይላል። ለብቻውን ደስ እናድርግ። እዚህ ላይ ግን ቴንደር ይበስላል። አሁን ስጋ ነው የማደርገው

ከተባለቀ በኋላ ከሽንኩርቱ ጋር ምንም ብሏል። ምንም ውሃ የለውም ምንም የለውም። ለምን መጥበሻው ግለቱን ሽንኩርቱን ቀስ አድርገን ካበሰልን በኋላ ልክ ስጋው የተፈጨውን ስጋ ስንጨምር በዚህ መልኩ ብትንፈነ ብሎ እንትን እንዲል ይሆናል ማለት ነው። እኔ ውሃ ምንም ነገር የለውም፣ ያ ውሃ ምንም የለውም

ጥቅል ጎመን እና ካሮት የጠበስኩትን በዚህ መልኩ በጣም ነው ካሎሪ የሚያምረው። ኦሬንጆ ነው። እሱን እኔ በስላል ስጋው በስሎልኛል። አንድ ላይ ታደርኩ በኋላ በደንብ አማክለዋለሁ፣ አይ አደበላልቀዋለሁ፣ ይደባለቃል። በደንብ እንደዚህ በደንብ ታደባለኩ በኋላ ያው እ የሚባል ነገር ምንም የለውም። ቅባቱም ዘይት ምናምን ብዙ የለውም። ናት ነው ስውና ስጋውና አትክልቱ አንድ ላይ ይሄን የሚመስል ከለር አለው። በጣም ነው የሚያምረው። ልጆቼ ደግሞ በጣም ነው የሚወዱት። እንደዚህ ሚክስ ሲሆን በጣም ነው ደስ የሚላቸው። ጣሙ ራሱ ሞክሩት፣ በጣም ነው ደስ የሚለው። ከዛ ትንሽ ጨው ማንኪያ፣ የሻይ ማንኪያ ጥንት የሚሰማ ማለት ነው በሱ አንድ ጨው አድርጌያለሁ። እናንተ መጠናችሁን የቀነሳችሁ ተጠቀሙ እያያችሁ ማለት ነው ያው ፆም አይደለ። እኔ ምንጊዜም ከአፍሊስ ስሰራ መጠኔን አውቀዋለሁ። እንደዚህ ነው የማደርገው። ከዛ ክሎር ደግሞ ክሎር ክሎር ትንሽ ያው አንድ አረጋለሁ። አንድ ክሎር የክሎር ጣም በጣም ደስ ይላል። ከአፍሊስ ላይ ማለት ነው። ከዛ እንደዚያው አዋህዳለሁ። ቅጠል ነው የድንብላል ቅጠል፣ በጣም ነው የምወደው የድንብላል ቅጠል አደርጋለሁ። ግንብላል ቅጠል እና ቃሪያ ቃሪያም ዘው ይዛለ፣ ቃሪያ ቃሪያ ከለል እንትን እንጂ ቀይና እንትን ተጠቀምኩት። ጓም የሚመስለው ይመስላል። ግንብላል ቅጠልና ቃሪያ ካረግም በኋላ እሳት ላይ ብዙ ማቆየት የለብንም። እሳቱ በቃ እናጠፋዋለ፣ ጨረስን ማለት ነው። ያ ይህን ይመስላል። በጣም ነው የሚያምረው ከለሩ። ያው ውዶችዬ እንደዚህ ውስጡ እንትኑን እያደረግን ፋሾውን እናደርገና ውስጥ ማለት ነው ቁሌቱን። ከዛ እንደዚህ ካደረግን በኋላ እንደዚህ እንደዚህ ውስጥ እንትን ብሏል ማለት ነው። እንደዚህ ቅርጽ፣ በምትፈልጉት አይነት ቅርጽ ማውጣት ትችላላችሁ። ጓንት ማድረግ ትችላላችሁ። ያው እኔ በእጅ የሰራሁት እናንተ ከፈለጋችሁ ጓንት አድርጋችሁ ጓንቱን ዘይት እንዳይጣበቅባችሁ ድንቹ ማለት ነው ድንቹ ውስጥ ሀሾ ሲኖር እንዳይጣበቅባችሁ። እንደዚህ ያደረጋችሁ ክብ ክብ ይኸው እንደዚህ እዚህ ላይ ታደርጋላችሁ። እንዲክቡ አድርጊያለሁ። አሁን ይሄንን ክቡ፣ እዚህ ጋር ዱቄት አለኝ ብያችኋለሁ፣ ፍርኖ ዱቄት። እዚህ ጋር ደግሞ እንቁላል አለኝ እንቁላል እንቁላል እንትኑ ዱቄቱን መጀመሪያ እንዲህ እናደርጋለን። እዚህ ጋ ይህንን የተሰራውን ማለት ነው የተሰራውን ይህንን ይህን ይመስላል። ይህንን እንቁላል ውስጥ እንከታለን። እንቁላል ውስጥ በደንብ እንነክረዋለን እንደዚህ ማለት ነው እንደዚህ ከዛ ከእንቁላል ውስጥ ደግሞ እንደዚህ እናወጣና ዱቄቱ ላይ እናደርገዋለን። ዱቄቱ ላይ ካደረግን በኋላ እንደዚህ እናደርጋለን እንደዚህ እዚህ እያደረግን እዚህ ጋ ቁጭ እናደርጋለን እንደዚህ፣ ዱቄቱ ላይ ማለት ነው። እንቁላል በደንብ መጠጣት አለበት፣ ለምን ስትጠብሱት ፈትፈት ባህሪ ስለሚኖረው። እንዴ ታደርጋላችሁ፣ ያው በደንብ ዱቄቱን ማለት ነው። እንደዚህ ያው፣ ይህን ይመስላል። እንዲታወጡታላችሁ። አሁንም እንደዚህ ታደርጋላችሁ፣ ከዛ ይሄንን አሁንም እንደዚህ ያደረጋችሁ ደንብ ዱቄት ታደርጉበታላችሁ። የዳቦ ዱቄትም ዳቦ የደረቅ ዳቦ ደርቆ እሱም ካላችሁ አሪፍ ነው። ይህን ይመስላል እናደርጋለን እንደዚህ ያደረጋችሁ። እኔ አሁን ሁለት አይነት ነው መሰራ። ግማሹን ውስጥ እያረኩ ነው ያደረኩት። ግማሹን ደግሞ እንትን ነው የማደርገው። አንድ ላይ አደባልቀዋለሁ፣ ዱቄቱን ማለት ነው። ዱቄቱን አንድ ላይ አደባልቀዋለሁ። ይሄን ይመስላል የውዶች። ይሄ ዘይቴ ግሏል። ካትሊሴ እንደዚህ እያረኩኝ የጋለው ዘይት ላይ ማለት ነው። በጣም መጋል የለበትም መካከለኛ ነው መሆን ያለበት እያረኩኝ ይሄን ይመስላል። ራሱ ከታች ሲቀላ ደግሞ እንዘለብጠዋለን። ቀስ ብለን እንጠብቀዋለን ከታች ያለው እስከሚቀላ። ልክ ከታች መገለባበጥ የለብንም። ልክ ከታች በደንብ ከቀላ በኋላ ነው እንትን የምንለው ዘይት እንዳይመጥ ማለት ነው። እንደዚህ አሁን ይሄ ከታች ቀልቷል ከላይ ገና ነው አይደል? አሁንም አሁንም አንገለባበጥም። ደስ የሚል ቡናማ ከለር ሆኗል። እንደዚህ ነው የምንገለብጠው ማለት ነው። ሽታው ደሞ ተውት የሌለ ነው። ማሻአላ ማሻላ ነው። ይሄን ይመስላል የመሰባበር ምናምን አይኖርም። ለምን እንቁላል ውስጥ በደንብ መንከር አለብን። እንቁላል ውስጥ ከንከርን በኋላ ነው እንትን የምንለው ዱቄት ውስጥ የምናደርገው። እናደርገው የተፈጨ ዳቦ ነው። እኔ ለጊዜው ስላላዘጋጀው ነው። የተፈጨ ዳቦ ደሞ ካዘጋጃችሁ በጣም ምርጥ ነው የሚሆነው በቃ ዘይት አይመጥም አሪፍ ነው የሚሆነው። እንደገ እንደገና ደግሞ ቴስቱም ደግሞ ምርጥ ይሆናል። እኔ ዛሬ በዱቄት ነው የሰራሁላችሁ። ና ውስጥ ነው ያደረኩት። አሁን ውስጥ ነው ያደረኩት። አሁን እዚህ ውስጥ ነው ያደረኩት ቅድም የጠባበስኳቸውን ነገሮች። ከዛ ሸፍኝዋለሁ። እንዳያችሁት ይሄን ይመስላል። እና በጣም ነው አሪፍ የሚሆነው። ሌሊት እንትን ስግስ ሰራ ደግሞ በሁለት አይነት ነው የምሰራው። ግማሹ እንደዚህ ውስጥ ሲሆን ግማሹ ደግሞ አንድ ላይ አደባልቀዋለሁ። የተፈጨውን ድንች ድንችና እንትኑን ማለት ነው ሀሾውን የተጠባበሱ የተጠባበሱ አትክልትና የስጋውን አንድ ላይ አደባልቃቸው እና ከዛ በኋላ ልክ አሁን እንዳያችሁት እንትንለዋለሁ። ግን ይሄኛው ስትፍርክሽ ስታረጉት ውስጡ አለ። ያኛው ደግሞ አንድ ላይ ነው ሚክስ ሆኗል ማለት ነው። እያረግን እናያለን። ትንሽ ይቀረዋል። እና በዚህ መልኩ ነው ካትሊስን የሚሰራው። በጣም ነው ልጆች የሚወዱት ረመዳን፣ በጣም ነው ደግሞ ጣሙ፣ ሽታው በጣም ደስ ይላል። እና እናንተ ሞክሩት ልጆችዬ፣ በጣም ነው እኔ የምወደው ልጆች የሚወዱት። እናንተ ሞክሩት፣ ስሩት። እንትኑ ደግሞ ኮሜንት ላይ ታስቀምጡልኛላችሁ። ያው በስሏል፣ በቃ ደርሷል። በጣምም እንትን ማለት የለበትም። እዚህ እናወጣዋለን፣ እንደዚህ እያደረግን ዘይት እንዳይዝ እዚህ እያደረግን እናወጣለን። ይሄ ውዶችዬ ካፕሊሴን ጨርሻለሁ። በሁለት አይነት ነው የጠበስኩት። ይሄኛው፣ ይሄኛው ማለት ነው ኖርማል ነው ውስጥ እያደረኩት እያድበለበልኩ ነው የሰራሁት። ይሄኛው ደግሞ ተደባልቆ ነው፣ ይሄ ተደባልቋል። የተደባለቀው ይኸው እንደዚህ፣ ምንም ነገር የለውም። ድንች ነው በቃ ድንች ነው፣ ምንም ነገር የለውም። ይሄኛው ማለት ነው። ይሄኛው ደግሞ በጣም ቆንጆ ነው፣ መልኩ ራሱ በጣም ያምራል። ይሄ ደግሞ አያችሁ፣ እጆች ውስጡ አለ። ካትሊሱ ትኩስ ነው፣ ካትሊሱ ማለት ነው። ሀሾ ወይም ደግሞ ቁሌቱ ውስጥ ነው ያለው እና ይሄን ይመስላል። በጣም ነው የሚያምረው፣ ነው የሚያምር ቆንጆ ሆኗል። እናንተም ስሩት ሞክሩት፣ ኮሜንት ላይ አስቀምጡልኝ። በጣም ነው የሚያምረው። ተውት፣ በጣም ነው የሚያምረው ውዶችዬ። ከመልከም በላይ ደሞ ቴስቱ በጣም አንደኛ ነው። ስሩት እና በሁለቱም ያውም የተደባለቀው ነው፣ ከለሩ ትንሽ ደብዘዝ እንደማለት ነው። ያኛው ደሞ ፈካ ይላል። ያው ይሄን ይመስላል። ለምን ውስጥ ስለሆነ ድንቹ ብቻ ነው ከላይና እንቁላሉ ነው በጣም ነው የሚያምረው ስሩትና ሞክሩት በጣም እንደምትደሰቱበት ተስፋ አደርጋለሁ ኮሜንት ላይ አስተያየታችሁን ጻፉልኝ ውዶቼ በጣም ነው የምወዳችሁ ላይክ ሼር ሰብስክራይብ እያደረጋችሁ ሌላም እንደዚህ አንዳንድ የምሰራቸው ምግቦች እንደዚሁ ይቀርጽላችኋለሁ እስከዛው ድረስ መልካም ፍጡር ሰላም አለይኩም